እግዚአብሔር የምንለምንበት እለት ነው። አሁን ወቅት ላይ ህዝብን እየሞተ ህዝብን እየተገደለ ወዴት እንድረስ? በተወለድንበት ሀገር ባደግንበት በተጠመቅንበት ሀገር ምን እንሁን? አንተ እግዚአብሔር ሆይ ስራህን ስራ፣ የአምላክነትን ስራ ወደ ጸሎት ጸሎትን መደብ ምን ያስፈልጋል? አሁን የጸሎት ወቅት ነው። ነጋዴ እንደ ልባችሁ እንድትነግጡ እንድታተርፉ ከንግዳችሁ በረከት አምጥታችሁ ለእግዚአብሔር እንሰጡ አሁን ምንበላበት እያጣን ያለ ነው። አሁን ተቸግረን ያለ ነው። የማናውቅ ይመስላችኋል? የማላውቀው ነገር የሚያለ በዚ ምድር ስለዚህ አሁን ቅድም ለመድን ያለም ሲናገሩ፣ እባካችሁ ይህንን ቅድም አይቼ ነበረ፣ መሰራት ያለበት እንዲሰራ ሀብታሞች አላችሁ ወይ? ሀብቱ ወደ ባይሮ ለሙ ሞኞች ሀብታቸውን ይሰበስባሉ፣ አይበሉትም፣ አይጠጡትም፣ ጥለውት ይሄዳል። ለእግዚአብሔር የምታበረክቱት ግን እግዚአብሔር እጥፍ ድርቅ አድርጎ ይሰጣችኋል። ይህ መለፍ ለፍ መለፍ ለፍ ለፍ በቃ ሰዓት ርካሽ ነው ይፈታይታችሁ አይደል ስላሴ ወደ ግብፅ ካይሮ